በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያ እና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ መጽደቁ ተሰምቷል። የትራንስፖርትና ሎጂስቲክስ ሚኒስቴር በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050 ዝባር 2017 በሚል መመሪያው መጽደቁን ባሳወቀበት ሰነድ ላይ በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነበሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም ሐሰተኛ ሰሌዳዎችን ለመቆጣጠር መሆኑም ተጠቅሷል። አዲስ በወጣው መመሪያ መሰረትም በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደንግጓል። በተጨማሪም በመመሪያው መሰረት ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የአገሪቱ ካርታ ይኖራቸዋል። ሚኒስቴሩ የመለያ ቁጥር ሰሌዳ አሰጣጡ ሶስት የላቲን ፊደላትን እና አራት ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎች እንዲመረቱ እንደሚያደርግም መመሪያው ላይ ተገልጿል። በዚህ መመሪያ መሰረትም የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት፣ እንዲሁም ሌሎች መለያዎች እንዲኖራቸው መመሪያው ላይ ተጠቅሷል። በዚህም መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎ ሰዎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሁፍ መለያ እንደሚይዝ መመሪያው ላይ ሰፍሯል። ከዚህም በተጨማሪ ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችልም የሚኒስቴሩ መመሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ እንደሚኖርባቸው መመሪያው ላይ ተጠቅሷል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስቴሩ በሚያዘጋጀው የጊዜ ሰሌዳ መሰረት እንደሆነም መመሪያው ገልጿል። መመሪያውን በመመርኮዝ የተሽከርካሪዎች ታርጋ መለያ መለወጡ ምን ያስቀራል ስንል የተለያዩ አሽከርካሪዎችን አስተያየት ጠይቀናል። አንድ በሆኑ ጥሩ ይመስለኛል። በየቦታም አሁን የአማራ ታርጋ አሁን ከኦሮሚያ ሲመጣ የአማራ ታርጋ ኦሮሚያ ላይ አያልፍም፣ ጠይተው ይከሱታል የአማራ ታርጋ ስለሆነ እንደዚህም ደግሞ ወደ ደቡብ ሌላ ሲሄድ ኦሮሚያ ውስጥም ሆነ ደቡብ ላይ እንትኑን ክልሉን ለይተው እየተው ይከሳሉ። ትራፊኮች ራሱ ተጽዕኖ ያመጣሉ። አሁን ኦሮታር ጋር ደቡብ ሄዱ አይሰራም፣ የለም ስምሪቱም አይሰጥም ነው ሚኒባስ ምናምን ለምሳሌ አይሰጥም። ስምሪትም ራሱ አያስተናግዱም፣ በክልሉ ነው የሚያስተናግዱ። ስለዚህ ይሄ መሆኑ ቲ መሆኑ ለሁሉም ጥሩ ነው፣ ተዛዝሮ ለመስራት ይጠቅማል። ይህ ስማ ዞሮ ምኑ ፕሮፌሰሩ ላይ አይበዛም። ኢቲ ኢቲ ነው። ይህ አሁን ኦሮሚያ የነበረው ወደ አማራ ለማዞር አማራ ክልል ይዞ ለመስራት እንደገና የአማራ ታርጋ ይወስዳል። አሁን ኢቲ ከሆነ ኢቲ ነው። ይሄ መሆኑ ጠቃሚ ነው ብዬ አስባለሁ። ሁሉም በኩል እንዲታይ በተለይ አሁን ያው ካለ ወቅታዊ ሁኔታ ጋር ትራፊክ ምናምን አንዳንድ ነገሮች ላይ ወጣት ያለው ነገር መቼም ከከተማ ከባድ ነው፣ እና ያው ሁሉም በአንድ ይታያሉ ብዬ ነው ማስበው። ታርጋው ቢቀየር የበለጠ ጥሩ ይሆናል እንጂ መጥፎነት አይኖረው፣ ዞሮ ጥሩ ነው ብዬ ነው ማስበው። ታርጋው አንድ ነው፣ ሁሉም ተሽከርካሪ በአንድ እይታ ቢያንስ ይታያል የሚለውን ጥሩ ነው። ለምን ከሌላ ቦታ ከአንድ ክልል ወደ ሌላ ስትሄጂ ያው ተጽዕኖ አይፈጥሩብሽም፣ አይለይም የዚህ ቦታ ነው፣ የዚህ ቦታ ነው አይባልም። ከዚህ በፊትማ ያው እንደታርገው ስለሚለያይ ከዚህ ቦታ የመጣ መኪና ነው ከዚህ ቦታ ይባላል። ያው ተትራፊክ ኮች ጀምሮ ተጽዕኖ ያደርጋል። ከየት የመጣ ነው ወዴት ነው የሚሄደው ብለው ያስቆማሉ። ያው ተጽዕኖ አለው ብዙ በአፄ ምኒልክ ዘመን የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መሰጠት እንደተጀመረ ይነገራል። ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች በአገሪቱ ቢያንስ ሶስት ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉሥ ኃይለስላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊው መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዲግ ስልጣን ከያዘ በኋላ ለውጥ ተደርጎበታል።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 ትናንት ደግሞ በተጨማሪ ቤቶች መፍረሳቸው ተሰምቷል። እስቲ ምን ያህል ቤቶች ፈረሱ? አባወራዎችን አግኝታቸዋል? በምን ሁኔታ ላይ ይገኛሉ? አጠቃላይ መረጃውን የምታካፍልን። ዛሬ ቢሮ መጥተው ነበር የፈረሰባቸው የተወሰኑ ተወካዮች። ባለፈውም እናንተ እንደሰራችሁት እዚህ ቦሌ ክፍለ ከተማ ወረዳ አስራ ሶስት ልዩ ስሙ ቀጠና አራት ሰላማን በሚባል ሰፈር ነው እና በርካታ ዜጎች የዛን ጊዜም መጥተው ሁኔታውን ለሚዲያ ማሳወቀን እኛም መግለጫ ሰጥተንበት ከዛ ጋር ተያይዞ ተፈናቅለው በየቦታው እንዳሉ እና አንዳንድ እንዲያው የሚያገኘናቸው ሰዎች በጣም በሽተኛ ሆኖ በሚገፉ ሰዎች ነበሩ እና አሁን ደግሞ ትላንትና ከዛ የቀረ ወደ ሁለት መቶ አካባቢ የሚሆን ነዋሪ ቤት ነው ድንገት እንዲያፈርሱ የተደረጉትና ድንገት ሲያፈርሱባቸው ሌላ መጠቂያ መጠለያም ስለሌላቸው እንዲያውም ትላንትና እዛው የፈረሰውን ትንስር ነው ያደሩት። ቆርቆሯቸውንም ሰብስበው ያፈሩት ሰዎችም በራቸውን የነቀሉ ሰዎችን ጭምር ነው አስገድደው የወሰዱባቸው። በጣም ግን የሚያስገርመው ትናንትና ተማሪዎቹ ከትምህርት ቤት ሲመጡ ቤታቸው ፈርሶ ነበር እና ሁለት የአንድ ቤተሰብ ተማሪዎች ቤት ፈርሶ ቤተሰብ ሀዘን ውስጥ ሆኖ ድንገት ቤት ውስጥ የነበረውን የኢትዮጵያን ሰንደቅ ዓላማ ይዘው ወጥተው እንግዲህ አንደኛ ደረጃ ተማሪዎች ናቸው እና በሰዓቱ ተይዘው ከዛ በኋላ ቤተሰቦቻቸው ታስረው ማታ ላይ ነበር የተፈቱትና እናንተ ናቸው ያነሳሳቸዋቸው በሚል። በጣም ደስ የሚለው ግን ትውልዱ የሀገሩን ባንዲራ ይዞ መቃወምም መደገፍም የሚያስችል እይታ ውስጥ መኖሩ በጣም ደስ ይላል። የአንደኛ ደረጃ ተማሪዎች ማለት እድሜያቸው ከአስራ ሁለት ከአስራ ሶስት አስራ አራት አካባቢ ልጆች ናቸው እና ይሄ የሚያሳየን ምንድን ነው ትውልዱ የሀገሩን ባንዲራ የሀገርን ባንዲራ ይዞ መብትን መጠየቅ እንደሚቻል ላሰሩትም ሰዎች ያሳዩበት ነው እና ያው ነገሩ ስለሚያሳፍርም ምሽት ላይ የታሰሩትን ፈታቸዋል። ነገር ግን አሁን አምስት ሰዎች ዛሬ በነገሩ መሰረት ቢሮ መጥተው እስር ላይ ነው ያሉት። ሰሞኑን ደግሞ ኢህአፓ ተቀዳሚ ምክትል ሊቀመንበር ከመጋቤ ብሉ አብርሃም ጋር ሆነን የፓርቲያችንን የህግ ሰዎች አነጋግረን አንድ ኮሚቴ ፎርም አድርገናል፣ አምስት የህግ ሙያተኞች ያሉበት እና ወደ ቅስ ሄደን ጉዳያቸውን ለማየት ዶክመንት እየሰበሰብን ባለብንበት ሰዓት ነው ትናንትና ይህ ችግር የተፈጠረው እና ግን ተማሪዎቹ ተማሪዎቹን ከትምህርት ማ ይህን ያክል በክሪቲካል ጉዳይ ሆኑ ነው። ያ ቦታ ለየትኛው ባህል ብት ለምን ተፈልጎ ነው? እያየን እኮ አዲስ አበባ ውስጥ ከኮሪደር ልማቱ ውጭ የፈረሱ ሕገወጥ ግንባታዎች ናቸው ተብሎ አፈራ እኮ ተከምሮ ነው ያለው። ለወራት ያክል እኮ ምንም ያደረገበት ነገር የለው። ምን አለበት እስከዛ ዜጎች ቢጠለሉ፣ እስከዛ ድረስ ምን አለ ልጆች ቢማሩ፣ ምን አለ ትምህርታቸውን እንትን ባይሏቸውና እኔ እንዴት እንደሚያስብ መንግስታችንም እኔ በተለይ አዲስ አበባ መንግስት ከዜጎች ጋር ለተያያዘ ይመስላል እና ሌላም ተልዕኮ ከጀርባ ያለ ስለሚመስል በእውነት ነው ተማሪዎቹ በጣም ያሳዝኑ ነበር። እና የት ነው የሚሄዱት? የት ሆነው ነው የሚማሉት? አሁን አይታወቅም። በዚህ አይነት መልኩ ሁለት ሰዎች የአእምሮ ሁለት ሴቶች የአእምሮ በሽተኛ ሆነዋል። ከአረብ ሀገር የመጡ ሴቶችና የፈረሰባቸው እና ልጆቻቸው ጭምር ይሰቃያሉ። አሁን የሆነ ነገር ሲያዩ እና የፀጥታ ኃይል ሲያዩ የመሳቀቅ ባህሪ ነው። እዚህ ሊያፈርሱብን ነው ወይም ስናናገራቸውን በጣም ዘግናኝ ነው። አንዳንድ ጊዜ መፈጠርህንም ኢትዮጵያዊነትህንም ተጠላለህ። እኔ ግን ጠልቶ የትም አይሄድም። ታክለህ መብት ማስከበር መቻል አለብህ። መልካም አምስቱ ሰዎች ለምንድነው የታሰሩት? አቶ አበበ በዚሁ ኬዝ ተገዳድራችሁናል በሚል ነው የፀጥታ ኃይሉ መቶ ሲያስፈርስ ተገዳድራችሁናል፣ ገላምጣችሁናል በሚል ነው። ሌላ ምን አቅም አለሁ ማስቆማችሁ ሲያፈርሱ ነቃይ ግብረ ኃይል መጥቶ ነው ፣ ሲነቅሉ እንትን ነው። እና በቃ ትንሽ ያው ስሜት ይነካል። ልጆችን ወልደ በደህንነት የሰራው ቤት የሆነ የሚሰማ ስሜት አለእና ያን ስሜት አሳይታችሁናል በሚል ነው። አይቲንክ እስከ ምሽት ድረስ ለማጣናት ሞክረሉ አልተፈቱ። ምናልባት ነገ እሱን ነገር በህግ ክፍላችን በኩል እንከታተላለን። ምናልባት ቅድም የአንደኛ ደረጃ ተማሪዎች ተቋሙ ድምፅ ለማሰማት ኢትዮጵያን ሰንደቅ ዓላማ ይዘው ሲወጡ ወላጆቻቸውን በቁጥር ስራ ውለዋል ብለ ነበር። ምናልባት ወደ ትምህርት ቤት ዩኒፎርም ለብሰው ቦርሳ ይዘው እነሱ ደርሰው ሲመጡ ቤታቸው ፈርሶ ሲያዩ የሚሰማቸው ስሜት በእነሱ ቦታ ሆኖ መገመት ቀላል አይደለም። ይከብዳል፣ ልብ ይሰብራል። በእውነት ዜጎች በዚህ ደረጃ በሀገራቸው ተስፋ እንዲቆርጡ መንግስታቸው ደግሞ ሆን ብሎ የዜጎችን መብት በዚህ ደረጃ የሚገፍ መሆኑ በልጅ አይምሮ ውስጥ የሚጻፈው ነገር ቀላል አይደለም። ነገር ግን እንደው ማስጠንቀቂያ ሳይሰጣቸው ነው ወይ በቀጥታ ቤቱ የፈረሰው ለምን? በርም ቆርቆሮም ለመንቀለስ ሲሞክሩ ያም ተከልክለው፣ ቆርቆሮንም በር አፍራሽ ግብረ ኃይሉ ጥርግርግ አድርገው እሱንም ይዘው ሄዷል ማለት ነው። ድሃ ጉጉ ነው። እንደው ባለፈው ከፈረሰ በኋላ የቀሩትን ቤቶች እንደው አይነኩንም እንኖራለን፣ ምክንያቱም ከዛ ቢፈናቀሉ መውደቂያ ስለሌላቸው። ጉጉ ነው ድሃ ገባህ እና አትሊስት ይህን ስሜት ይዘው ነው የተቀመጡት። ሰደልሌ ግን በሁለት በሶስት ቀን ውስጥ አፍርሱ ሲባል። የት ነው የሚሄዱት? ማ ቤት ነው የሚገቡት? ለመከራየት ገንዘብ ያስፈልጋቸዋል። የቃለ ማጓጓዝ ገንዘብ ያስፈልጋቸዋል። እዚያን አንዳንዱ ሌዳ ቤት ከራሳችን ድሮ ጀምሮ እኮ ቤታችን ያለውን እኮ ኑሮ እና ኢትዮጵያ ውስጥ በአንድ ጊዜ ቤት የፈረሰባቸው ሰዎች የት ነው የሚሄዱት? እኔ ጣፎ ላይ በነበረ ጊዜ አይቼዋለሁ። ጣፎ ላይ ተማሪዎቹ እኮ ከትምህርት ቤት ሲመለሱ ቶታሊ እኮ ቤታቸው ፈርሶ ባዩ ሰዓት ላይ ምን ያክል በሀዘን ተሸማቀው የፈረሰው ቤት ላይ እቃቸውን ሸክፈው ቁጭ ካሉ ቤተሰብ ጋር አብረው ቁጭ ብለው ቆዝሙ እና ሲያዝኑ ተመልክተናል። ስለዚህ ይሄ በእውነት ነው የምለው እኔ እንግዲህ ለዜጎች ይሄ ትውልድ በአእምሮ ውስጥ የሚቀረጸው ነገር መልካም መሆን አለበት። ምንም እንደ ህገወጥ ቢሆን ህጋዊ ኢትዮጵያውያን ናቸው። ግንባታው ህገወጥ ነው እንኳን ተብሎ ይባል፣ ግን ህጋዊ ኢትዮጵያውያን ናቸው። የዜግነት መብታቸው ተከበረና ሌላው ሀገር ላይ እኮ ይኖራል አይደለ እንደ ሀብተ ምናፍርቶ እና ይሄን አቴስ መታገስ ተማሪዎች ትምህርታቸውን ሲጨርሱ እንኳን መታገስ ማንን ይችላል እና ይሄ በጣም ነው በእውነት የሚያሳዝነው። ቀስም ይሰራል መልካም የሸገር መንደር ምስረታ ተብሎ እዛን ጊዜ ኢትዮጵያ ሰብአዊ መብት ጉባኤ ባደረገው የምርመራ ውጤት ሪፖርት መሰረት እንግዲህ ከመቶ ሺህ በላይ ከናባወራ አባወራ እንደተፈናቀል እናስታውሳለንና አሁን ስትናገር ዜጎች ያላቸውን ንብረት በሻንጣ በዘንቢል ይዘው ሲንከራተቱ በሩዋንዳ ዘር ማጥፋት ላይ የነበረ ሆቴል ሩዋንዳ ላይ ያየሁት ፊልም ነው ትዝ የሚለኝና እንዲህ አይነት ነገር በእውነት ምን ግብ ምን ዓላማ እንዳለው እንቆቅልሽ ነው የሆነው። ተደጋግሞ እየተፈጸመ ነው። ነገር ግን እንግዲህ ምናልባት እንደ ያፓ የህግ ባለሙያ አዋቅራችሁ የዜጎችን መብት ለማስከበር ወደ ፍርድ እንደምትሄዱ ገልጻችኋል። እንግዲህ ይህንን እየተከታተልን የምንዘግበው ነው የሚሆነው አቶ አበበ እንደው ሌላው ነገር ዛሬ የምንነጋገርበት ርዕስ አንዱ ከዚህ ከወረርሽኝ ጋር የተያያዘ ነው። በአንድ በኩል ጦርነት አለ፣ በሌላ መልኩል ወረርሽኙ የኮሌራ በሌላም የወባም ጭምር። ትላንት ደግሞ ከ250 በላይ የቀንድ ከብቶች እንደተገደሉ መረጃዎች ያሳያሉ በምዕራብ ደቡብ ኢትዮጵያ። እንደው እንደ ያፓ ብዙ አባላት በየክልሉ አላችሁ እና ከዚህ ጋር በተያያዘ ያሰባሰባችሁት መረጃ አለ? አው ከትላንትና ጀምሮ ይሄ በተለይ የቀንድ ከብቶችን እልቂት በተመለከተ መረጃዎችን እየሰበሰብን ነው። የእኛም አባላትና አመራሮች በተለይ ደቡብ ላይ ያሉት እሱን እየላኩልን ነው። ጠቅለል ያለ መግለጫ እናወጣለን ብለን እናስባለን። ከዛ ውጭ ያው ብዙ ጊዜ ጤና ጥበቃ አተት ይለዋል፣ አጣዳፊ ተቅማጥና ትውከት ግን ኮሌራ ነው ነው የሚሉት አንዳንድ የሕክምና ሙያተኞች እንዲሁ ስሙን ለማሻሻል እንደ ኮሌራ ገባ ሲባል ሳይኮሎጂካል ያለውንም ኔጋቲቭ ኢምፓክት ንጥሩ ሰው ማስገባት ነው እንጂ ኦልሞስት ይሄ ችግር ሚድት ይሄ ነው፣ ሰዎችን ተቅማጥና ተውቆቶ አጣርፈው የሚገለው እና እነኚህ ነገሮች እኛ ሀገር ላይ ችግር ሲፈጠር እንዳደገው ሀገር እኮ ችግር ተፈጥረዋል፣ ይሄ ጉዳይ አይባልም፣ ይደበቃል። ምንም ነገር እንዳልተፈጠረ ነው። በተለይ በዘመነ ብልጽግና ግርም ነው የሚለው። በጣም በርካታ ችግር በሮቻችን እያንቆቁ፣ ምንም በቃ ምንም ሰላም ጤናንም ብለን እንድናውራ፣ ጦርነት ነው ምኑ ነው የሚፈልገው። ና ይሄ የት ድረስ ያደርሳል? በሽታ ቢደብቁት እኮ በጣም ከባድ ነው የሚሆነው ና ይህም የአተት ጉዳይ በብርቱ ማህበረሰቡ እንዲጠነቀቅ ወደ ማስተማር ማሳወቅ እዚህ ቦታ ገብቷል። ማህበረሰቡ በማይረበሽበት ሜካኒዝም ሳይኮሎጂካሊ ትሬት አድርገው የህክምና ባለሙያዎች እዚህ ጋር ተጠንቀቁ። ይህ ነገር ወባ ወረርሽን ደግሞ ከንት የገባ ነው። አሁን ከአንድ ሰዓት በፊት አዲስ አበባ ከፍተኛ ዝናብ ነበር። አሁን ደግሞ የወባ ወረርሽን የሚባዛበት ወቅት ነው። ወባውም አስቸጋሪ ነው። በአሁኑ ሰዓት እንደሚታወቀው ዩኤስአይዲ ብችኦ ታቃላችሁ ከዛ ከእርዳታው ጋር ተያይዘው በጣም አሳሳቢ የሆኑ ቅርቃር ውስጥ ነው የገቡት። ኢትዮጵያን ጨምሮ በድሃ ሀገሮች እነኚህ መድኃኒቶችና ምኖች በማይመጡበት እንኳን ሁኔታ ማህበረሰብን አስጠንቀ የሰዎች መታደግ በጣም ትልቅ ነገር ነው እና እኔ የእኛ መንግስት ያው የእኛ መንግስት እንበለው እንዴት አድርጎ ዜጎቹን እንደሚያሻግራቸው ፈጣሪ ይበቅል። አንዳንዴ ምንም ፖለቲከኛ ብንሆን እንደ ፈጣሪ መባክን የምንልበት ሥርዓት ደርሰናል እና ሪሊ እነኚህ ደግሞ ወረርሽኞች ከመጡ ምን ያክል ሰገራት ውስጥ ነው። ኑሮ ውድነቱ ሰውን የዕለት ጉርሱን ነፍጎታል። ዛሬ አንድ ኪሎ ምስር ገበያ ላይ ሶስት መቶ